ይህንን መንገድ ይህንን ሰፈር በጣም ማቀው ከረዥም ጊዜ ጀምሮ ጠቀመው ነበር። በእርግጥ ትራንስፖርት እንጂ በእግር ለመራመድ የሚፈቅድ አይነት ሁኔታ አልነበረም፣ ከዚህ ቀድሞ ማለት ነው። አንደኛ ሽታዎች አሉ፣ ሁለተኛ ለአይን የሚማርክ አንድም ነገር አታገኝም። እና አሁን ላይ ደግሞ አየር የሳብክ ለአይን የሚያምር ነገር እያየህ ቤተሰቦችን ልጆችን ይዘህ ከዚህ ቀድሞ ልጆች ህጻናትን ይዘህ ወክ ለማድረግ እየተለመደ አይደለም እና አዲስ ነገር ነው። እንግዲህ ኢትዮጵያ ዘሆል አዲስ አበባን ዘሆል ያሳመረ ትልቅ የኮሪደር ልማት ነው። ጀርመን ጀምሮ እስከ ሀይሌ ጋርመንት፣ እንዲሁም አጫሉ መስመር ይዘህ ስትሄድ ምንም በቃ የሚሰለች ነገር የለም። ሂድ ሂድ ነው የሚል ጉልበት ራሱ ቢደክም ዝም ብለህ ሂድ ሂድ ነው የሚል እና አየሩ ደስ ይልሃል፣ የምታየው ነገር ደስ ይልሃል ከልጆችም ጋር ወክ ስታረግ መጪዎች አቦታዎችን ስታይ የመንገዱን ስፋት ስታይ ለእግረኛም ያለው ነገር በጣም ደስ የሚል ነገር ነው እና እኔ ተመችቶኛል። ያ ወክ እያረኩ እያለን ያገኘዋችሁ አመራሮችን ቴንኪው ማለት እፈልጋለሁ። አዲስ ነገር አሳይታችሁኛል። ኢትዮጵያ ወደ ብርሃኗ እየመጣች ነው ብዬ አስባለሁ እና ዶክተር አብይም እንዲሁም የከንቲባችን ደግሞ ቴንኪው ማለት እንፈልጋለን። ክብርትን እና ቀጥሉ አብረናችሁ ነው። ይሄ ነገር በመከፈቱ በጣም በጣም ደስተኛ ነኝ። ምክንያቱም ልጆቻችንን ይዘን ጥሩ ለልጆቻችን መዋያ ቦታ ማግኝተናል። ምክንያቱም ከዚህ በፊት ምንም አይነት ለሕፃናት የሚመቻ ምች ቦታ አልነበረም እና ሕፃናቶችን ይዘን ለመምጣትም ቦታ አላገኘንም ነበር። እና አሁን ላይ ልጆቻችንም በጣም ደስተኛ ነ፣ ማህበረሰቡም በጣም ደስተኛ ሆነው እያሳለፈ እንዳለ ይታየኛል። ከዚህ በፊት ግን ባለ ሁኔታ አንጻር የአሁኑ በጣም ደስ የሚልና አስደሳች ነው። ይህንን ስላደረጋችሁልን እናመሰግናለን። ቦታው በጣም ምርጥ ነው። መንግስታችን እናመሰግናለን። ያው እስካሁን የምንዝናናበት አካባቢ አልነበረም። እኛ ሰፈራ ነው የምንኖረው። ይው አሁን ልናዝናናቸው ነው፣ የዘናቸው መጣ ነው። በጣም እናመሰግናለን። በጣም ጥሩ ነው። ከዚህ በፊት አድርገን አናውቅም፣ አልነበረም። አሁን በተመቻቸው ነገር በጣም ያው ጥሩ ነው። ኮሪደሩ ከመጣ በኋላ በጣም ያማረ ነው፣ በጣም ቆንጆ ነው። በፊት ያው እንደዚህ አልነበረም። አሁን ተዘጋጅቶ ሙሉ ሆኖ። መዝናኛ ሆኗል። የቆሻሻ መጣያም ነበረ። ብዙ ዲዛይን ወጥቶለት የተለያየ ነገር፣ ኳስም፣ የህፃናት መጫወቻ ምናምን እንደገና ደግሞ ይሄ ውኸው የሚታየው ማለት ነው። ይህም አልነበረም የነበረ አሁን በተሻለ ሁኔታ እንትን ብሎ ብዙ ሰው የሚደሰትበት ጊዜውን አዚጋ የሚያሳልፍበት ሆኗል። የመጫወቻ ጊዜው ማለት ነው።